ሰላም ጋይዝ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ሀገሬ ልጆች እንዴት ናችሁ? ሰላም ነው ወይ? ሰላም ጤና ይስጥልኝ። በያላችሁበት ክፉ አይንካችሁ፣ አላህ ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው። ሀባይም። ከዚያ በፊት ግን ላመሰግናችሁ እፈልጋለሁ ማለት ነው። ምስጋና በኪስ ባይገባም ወላሂ አላህ ይጠብቃችሁ። አይ ቲንክ አላቅም ብቻ። እኔ እንግዲህ አንድ ታዋቂ ሼር አድርገኝ አላቅም፣ እሱን የማውቀው ነገር የለኝም። አላህ በድብቅ መልካም ስራ የሰራም ያው አላህ ምን እንዲያው እንደሚሰጠው የሚታወቅ ነው። ያንን አስበው አላቅም ብቻ፣ አላቅም ብቻ። ጀዛኩም ላሁ ኸይረን አመሰግናለሁኝ። አላህ የጠብቃችሁ፣ ክፋይንካችሁ ማለት ነው። ዛሬ ደግሞ አዲስ ቪዲዮ ይዤ መጥቻለሁ ማለት ነው። በትናንትናው ዙሪያ አዲስ ማለት ነው። ከዛ በመቀጠል ያው እኔ በየቀኑ ቪዲዮ መስራት ለእኔ በጣም ከባድ ሆኗል። አሁን ላይ አይዳ ሳላጣ ምናምን ነገር ያኔ የምሰራው ነገር ሳላጣ አይመቸኝም ማለት ነው ጋይዝ። አመሰግናለሁ፣ በጣም በጣም አርጌ አመሰግናለሁ። ቴንኪው ሶማች ወላሂ ከልቤ ነው። ባለፈው አምስት ሺህ ተመሉ ሀገር ይገባለሁ ምናምን ብዬ ስላችሁ ነበር እና ምናልባት ያን የሰማ ሰው ቪዲዮን ያየ ሰው ምናምን ነገር እናስገባት ብሎ ፕሊስ አምስት እናስገባት ቃል እንትፈጽም ያለ ሰው ነበር እና ወላሂ በጣም ነው የማመሰግነው። ቴንኪዩ ቴንኪዩ ሶ ማች። ምስጋና ሌላ ምስጋና ቢኖር ኖሮ አመሰግን ነበር ማለት ነው። አላህ ይጀዛችሁን አላህ ይክፈላችሁ። የምር ክፉ አይንካችሁ። እና ደግሞ ትናንት በተወራው ነገር ያው መቼም አንድ የሆነ ነገር ከተነሳ በዛ ጉዳይ ላይ ማውራት ያው የተለመደ ነገር ሆኗል ማለት ትናንትና አንዳንዶችም እንግዲህ ያው ድራማ ነው ለዲራማ ነው ምናልባት ተነጋግረውም ሊሆኑ ይችላል። ብዙ የምንለዋል እና ጣምኛ ሰዎች መቼም ታውቃላችሁ። እና ብዙ ብዙ ነገር ተባለ በአንድ ቀን ማለት ነው። እና ዛሬ ደግሞ አፍቅሬ አለሁ ወይም ደግሞ ወድጄ አለሁ የተባለውን ሰውዬ መልስ ነው ልንሰማ የመጣ ነው ማለት ነው። መልስ መልሷል። እንግዲህ አንዳንድ ጊዜ ያው ራስ ሲመለጥ እና አፍ ሲያመልጥ አያስታውቅም የሚባል ነገር አለ፣ አይደለም እንግዲህ አምልጦ የወጣ ነገር ነው። በጣም የሚገርመው ነገር ደግሞ ስብሓንላህ፣ እኔ አንዳንድ ጊዜ ግሩም ነው እኮ ተአምር ነው። ትናንትና ያው አብራ ከምትሰራ አብሯት ከሚሰራው ልጅ ጋር ደግሞ ስለዚህ ጉዳይ እኔ እንጃ ትንሽ ተሰምቶት ለማውራት ነው መሰለኝ ነይ ብሏት ነበረ ለማውራት እንደሄደች፣ ጋይዝ እኔ ብቻ ነኝ እሷ ፍ የተጨማለቀብኝ ወይስ እናንተም ናችሁ? ሀፋ ትንሽ አልተጨማላለቀም ማለት አሟትም ቢሆን እኮ ለኦድንስ መናገር ነበረበት። አይቲንክ ተናግራ ሊሆን ይችላል፣ ግን እኔ ስላልሰማሁ ነው። አሞኝ ነው ወይም ምላሴን አሞኝ ነው ምናምን ብትል ምናልባት አሟት ሊሆን ይችላል። የሆነ ነገር ፈይቷዋት ምናምን ነገር አይመስልም። የሆነ ጭምለቅለቅ ያለ ነገር ሆኗል። መጨረሻ ላይ ነው የሰማኋት እኔ። ምላሲን ስለማይ ነው የሚቆልፈው ነው ምናምን ያለች መሰለኝ፣ አላውቅም ብቻ፣ እናንተ ሰምታችኋታል። እና መጀመሪያ ላይ ትናንትና እንደዛ ባለች ባለችበት፣ ዛሬ ደግሞ እንግዲህ አውፋና ሟት ተጨመላልቃ ውርታለች፣ አብራት ከሚሰራው ልጅ ጋር ላይ። ስብሀን አላግርም፣ ምን ያለ ሀቂቃ እሱም መረጋጋት ነበረበት፣ ምናልባት ድራማ ሊሆን ስለሚችል አኪጥ ነውም። ደግሞ ምንም ጥርጥር የለውም፣ ለማናቸው መልስ ሰጥቷል። መልሱም ደግሞ ዝም ነው፣ በቃ ዝም። ዝምታ ትልቅ መልስ ነው ማለት ነው። መልሱም ተመልሷል፣ ዝም ነው። ምክንያቱም ያው እንግዲህ እኛ ልናጋባ ሽር እንኩት እያል እንገኛለን። እናቴ ሆይ፣ ጉድ እኛ ድግስ ላይ ተቀምጠን እንደዚህ አይነት ነገር መፈጠሩ በጣም ከባድ ነው። ጥሩም አይሆንም ለእኛም ለነሱም ማለት ነው። እኔ እውነት መስሎኝ ማለት ነው። የደነቀኩት ድንጋጤ እዚህ እኮ አይደለም፣ በጣም ነው የደነቀኩት። ያው መቼም ተወፈሩ ሰው አይፈሩ የሚባል ነገር አለ አይደለ? አንድ አንድ ጊዜ ሆን ብለን የምናደርገው ነገር በጣም ትንሽ አወዛጋቢ ውስጥ ይፈተናል። አላዴነ ፕራንክም ሆነ ወይም ደግሞ የሆነ ድራማ ሲሆን እኮ ድራማ ሲታሰብ የሆነ ፊት ላይ ያለውን ነገር አይዳ መፍጠሩ ላይ ያለውን ነገር ብቻ ሳይሆን ያለብን ይሄ ድራማ የት እስከየት ያደርሰናል። በእርግጥ የሆነ ትንሽ ነገር ማነቆር ከጀመርን እስከ ጥግ ድረስ የሚያሰደንብን ነገር ወይ መጥፎ ሊሆን ይችላል አስቸጋሪ ሊሆን ይችላል። እውነት ለመናገር ማለት ነው እና አንዳንድ ጊዜ አስበን ነው የሆነ አይዲያም ስንፈጠር ወይም ደግሞ ድራማ ስንጀምር አስበን መሆን አለበት። እንግዲህ እነሱ አስበውበት ሊሆን ይችላል፣ በእርግጥ አስበውበት፣ ወይም ደግሞ ዛሬ ደግሞ ያው እንግዲህ ድራማቸውን አወቅንባቸው፣ ድራማ እየሰሩ ነው። እናም ደግሞ የእነሱ ቻናል ተኝቶም ነበር ለዛ ነው ድራማ የተነሳው። አንዳንድ ቦታ ላይ ደግሞ ምንድን ነው አራ ራሷን በገዛ በተናገረችው ነገር እራሷን ልታጠፋ ነው ምናምን ምናምን፣ መሽምኛ የሆነን ነገር አንስተን ማጋነን እንወዳለን። ይሄ ደግሞ የታወቀ ነው። እና ያኔ አይዳ ስናስብ የት ነው የሚያደርሰን? የት ላይ ነው የሚያደርስን? መድረሻውን እኳ እናቅም ግን ደግሞ መድረሻውን ካላወቅ ትንሽም ቢሆን የሆነ ስርፋ ውርማ መክተቱ አይቀርም። ከዛ በመቀጠል ደግሞ ታላቆም ነው ያንን መዳረሻ ይቁም በቃ እዚህ ጋር ይቁም ካላል መዳረሻችን የት እንደሆነ ስለማናቀው መጀመሪያ የት ነው የምንደርስበት የሚለውንም ነገር ማሰብ ጥሩ ነው ለማለት ነው። እናም ደግሞ ያው ትንሽ የሆነ ድራማ ለእንትን ለማለት ነው። እሷ ደግሞ ሁለተኛ ቻናል ከፍታለች። መቼም አንዳንድ ጊዜ እኛ ሰዎች አንጠግብም። የሆነ ነገር አድርገን በቃ በአንደኛው ደህና ሲሆንልን ምናምን በቃ በቃ እናንድ እኛ ሰዎች ነን ማለት ነው። ሰው ያንን እንትን ለማለት ይመስለኛል። ብዙ አይዳ ሞልቶ እንደዚህ ባይባል ጥሩ ነው። ሌላ አላደለ የሆነ የሆነ ወይም ቻሌንጅ ሆኖ እያለ ግን መጥፎ ባይሆን ጥሩ ነው ለማለት ነው። በነገራችን ላይ እኔ የሚመስለኝ ነገር እሷ ያደረገችው ነገር አህሙን ለመፈተን ይመስለኛል። ማለት አህሙ ምን ያህል እንትን ለእሷ ቦታ አለው። ከዚህ በፊትም እንደዚሁ በዚሁ የተነሳ ተነጣጥለው ነበረ። በነገራችን ላይ አንዳንድ ሰዎች ሁለተኛ እድል የማይሰጣቸው ሰዎች አሉ እና ምናልባት እሱ አላወቀም ወይስ አውቆ ነው እንደዚህ ይሄን ኩላ ነገር ያለው፣ አላቅም። በጣም ተናዱባታል ማለት ነው። አንዳንድ ጊዜ ጋይዝ ሰዎችን ስንወድ ሴትም ሆነ ወንድ በድርበቡ ያ ማለት ፊፍቲ ፊፍቲ መሆን አለበት። ለየትኞቻችንም ቢያንስ ፊፍቲ በሚሆነው አንድ ጎናችን ደና እንሆናለን ማለት ነው። ሴቶችም ሆናችሁ ወንዶች ፊፍቲ ፊፍቲ አድርጉት። በድርበቡ የሆነ መካከለኛ አድርጋችሁ ሰዎችን ለመውደድ ሞክሩ። ጓደኛ ሊሆን ይችላል፣ አይን ወደፊት ያስባችሁት ለትዳር ጓደኛ ሊሆን ይችላል ምናምን ይሆናል አይደለ? ግማሽ በግማሽ አድርጉት ማለት ነው። እንዳትጎዱና ትናንትና ያ ልጅ እንደዛ ሲያወራት በጣም ነው ተናዱ ተፊቷ ተነጥሎ የሄደው ማለት ነው። ምናልባት እንግዲህ ይመለሳሉ ብለን ተስፋ እናደርጋለን። የተዋደዴ ሲቀጥል ነው ጥሩ ዛሬ ሁለተኛው ነው ሶስተኛ ማልደግ ምንዲል ይችላል። እንግዲህ በጣም ከባድ ነው። ምናልባት እንግዲህ ድራማውን የጀመረችው ብቻውንም ሊሆን ይችላል። ለዛ ይመስለኛል ተናዱባት ሄደው። ለማናቸውም እንሰማለን። መልካም ለዛሬ